ኢትዮጵያ በየአመቱ ለሚጨምረው ሕዝቦቿ የምግብ ፍላጎት ምላሽ ለመስጠት ደፋ ቀና እያለች ትገኛለች። የባህላዊ እርሻ አሰራርና የአየር ንብረት ለውጥ ተጽዕኖዎች ደግሞ የምግብ ዋስትናችንን በእጅጉ ይፈትኑታል። ታዲያ ከዚያ ዙሪት መውጫው መንገድ ምንድን ነው? መፍትሔው የግብርናውን ዘርፍ በዘመናዊ ቴክኖሎጂ መደገፍና ምርጥ ዘርን ማዕከል ማድረግ ነው። የተከበራችሁ የሀዲያ ቴሌቪዥን ተከታታዮች፣ የቴክኖሎጂና ምርጥ ዘር ወሳኝ ጥምረት በሚል ርዕስ በማዕከል የኢትዮጵያ ክልል ግብርና ምርምር ኢንስቲትዩት የወራቤ ግብርና ምርምር ማዕከል የግብርና ቴክኖሎጂ ሽግግርና ኮሚኒኬሽን ምርምር ዳይሬክቶሬት በስርዓተ ምግብ ማጠናከሪያ ፕሮግራም ከጉራጌ ዞን አባሽጊ ወረዳ ግብርና ጽህፈት ቤት ጋር በጋራ በመሆን በቦቃተና ሰርቴ ቀበሌያት የተሻሻለ የቢኤች 549 በቆሎ ዝርያን ከተያዥ አሰራር ፓኬጅ ጋር ለማስተዋወቅ በኩታ ገጠም ማሳ ሰርቶ ማሳያ ላይ የተዘጋጀ ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ሩነታቸው በቴክኖሎጂ የተደገፈ ግብርና እንዲሁም የተሻሻሉ ምርጥ ዘሮች ምርትና ምርታማነትን በማሳደግ የሀገርን የምግብ ዋስትና ለማረጋገጥ ያላቸው ወሳኝ ሚና እጅጉን ላቅ ያለ ነው። በዚህም ባለፉት አመታት በርካታ በምርምር የተደገፉ ስራዎች ተሰርተዋል። ክልሉ ግብርና ምርምር ኢንስቲትዩት በደንብ ሲቋቋም በዋንነት ትልቁ ተልእኮ በግብርና ልማት ዙሪያ ላይ ያሉ የምርት ማነቆ የሆኑ ችግሮችን በጥናት ለይቶ የዛን ደግሞ የችግሮችን ቅደም ተከተል አውጥቶ በዘላቂነት ምርትና ምርታማነት ሊያሳድጉ የሚችሉ ቴክኖሎጂዎችን የማፍለቅ ትልቅ ኃላፊነት ሰጥቶ ነው ስራው እየሰራ ያለው። በዋነነት በሶስት ጉዳዮች ላይ ትኩረት አድርጎ ይሰራል። አንዱ የቴክኖሎጂን በማላመድ በማፍለቅ እና በመበልፀግ የማስተዋወቅ የአቅርቦት ሽፋኑን የማሳደግ ስራዎች ናቸው። ይሄ ማለት በአጠቃላይ በሰብል ዝርያዎች ላይም እንዲሁም በእንስሳት ዝርያዎች ላይም እንግዲህ የተፈጥሮ ሀብት ማሻሻያ ቴክኖሎጂዎችም ሊሆን ይችላል። በዚህ ዘርፍ ላይ የሚሰራው ና በሁለተኛ ደረጃ ትኩረት አድርገው የሚሰራው እነዚህ በምርምር ተፈትሾ የወጡ ቴክኖሎጂዎችን የማባዘት ስራ ነው። ትልቁ ስራ የሚሆነው ማለት ነው። ና ይህንን ለአርሶ አደር በምርምር የወጡ ቴክኖሎጂዎች በስፋት እንዲደርስ ማነሻ ቴክኖሎጂዎችን የማባዘት ሚና የዚህ ተቋም ነው። ይሄ ቅድም እንዳልኩትም በሰብልም በእንስሳትም በተፈጥሮም ዘርፍ ላይ ያሉ ትልቅ ትኩረት አድርገን የምንሰራው ነው። ሶስተኛ ትኩረት አቅጣጫችን በዋነነት ቅድም እንዳልኩት በምርምር የወጡት ቴክኖሎጂዎች ደግሞ በስፋት ወደ አርሶ አደር እንዲደርስ የቴክኖሎጂ ሽግግርና የኮሚኒኬሽን ስራ ተቋም ይሰራል። በዚህም በዋነነት በሁለት መንገድ ነው እየሰራን ያለ ነው። አንዱ በትንንሽ አርሶ አደር ማሳዎች ላይ በትንሹ ቢያንስ ግማሽ ሄክታር የሚሆን ማሳ በብዛት አርሶ አደር ላይ ያ ያወጠነው ቴክኖሎጂ አርሶ አደር ይቀበላል ወይ በአርሶ አደር ዘንድ ላይ ተቀባይነት አለው የሚለውን የማረጋገጥ ስራ ይሰራል። በሁለተኛ ደረጃ መስክ በዓል እንዳደረግ ነው እንደዚህ በስፋት ከ አስር እና ከዛ በላይ በሆኑ ሄክታሪዎች እስከ ሰላሳ ሄክታር እስከ አርባ ሄክታርም አንዳንድ እንሰራለን ከሀብት ጋር የተገናኘ ነው የሚሆነው የስፋቱና ጥበቱ በዚህ ልክ ቴክኖሎጂ የማስተዋወቅ ስራ ነው እየሰራናለን ነው። በዚህ ሁሉ ግን ትልቁ የምርትና ምርታማነትን ማሳደግ ነው። አንዱ በሁሉም ዘርፍ ላይ እየሰራናለን ነው። በሁለተኛ በተለይ የምርትና ምርታማነትን ስናሳደግ የበሽታ ጉዳዮች በሰብል ላይ ትልቁ ችግር ሆኖ ይነሳልና ይህንን የመፍታት ስራዎች ይሰራል። ምርትና ምርታማነትን ሊያሳደጉ የሚችሉ የተሻሻሉ አሰራር ስርዓቶችን የማውጣት የማላመድ፣ የማስፋት ስራዎች ትልቅ ትኩረት አድርገን እየሰራን ነው የምንገኘው ና በዚህ አመት በአጠቃላይ አሁን ቅድም የጠቀስኩትን ዋና ተሊቆ ይዞ ከሁለት መቶ በላይ የምርምር ስራዎችን ከሁለት መቶ ምርምር ስራዎች ይሄ የምርምር ስራዎች ፕሮፖዛል ተቀርጾ በክልላችን በሰባቱም ዞኖች ና በሶስቱ ልዩ ወረዳዎች በተለያዩ ስነ ምህዳር ላይ ስራዎቻችን ስነ ምህዳርን መሰረት ያደረገ ስለሚሆን ስነ ምህዳርን መሰረት ያደረገ የምርምር ስራዎች በስፋት እየተሰሩ ናቸው። እነዚህ ግማሾቹ የምርት በመጨመር ላይ ትኩረት ያደረጉ ናቸው፣ ግማሾቹ በሽታን የሚቋቁሙ ዝርያዎችን ማውጣት ላይ ትኩረት ያደረጉ ናቸው፣ ግማሾቹ የወተት ምርታማነትን በከብቶች ላይ የመጨመርን ትኩረት ያደረጉ ናቸው። ሌሎች ደግሞ ሀገረሰብ ዝርያ የማሻሻል ስራዎችን ትኩረት ያደርጉ ስራዎች ናቸው። ከአምናው ባሻገር በዘንድሮ ዓመትም በርካታ ስራዎች እየተሰሩ ይገኛሉ። ለአብነትም በጉራጌ ዞና በሽጌ ወረዳ በቦቃተና ሰርቴ ቀበሌያት በ10 ሄክታር መሬት ላይ የተዘራው የተሻሻለ የቢኤች 549 በቆሎ ዝርያ አንዱ ማሳያ ነው። ቢኤች 549 የሚባለው በቆሎ ላይ ነው። ከዚህ በፊት አዳፕቴሽን ተሰርቶ አዋጭ ነው ተብሎ ለአርሶ አደር ያው እኛ ስናስተላልፍም ያው አዋጭ የሆኑ ቴክኖሎጂዎችን ለአርሶ አደር የማስተዋወቅ ስራ ነው። አዳፕቴሽን ተሰርቶ ያለቀው ማለት ለዛ ይህ ቴክኖሎጂ በጣም አዋጭ ነው ብለን ያመጠነው ቴክኖሎጂ ቢኤች አምስት አርባ ዘጠኝ የሚባለው ዝርያ ነው። ይሄ ደግሞ ያው ቅድምም እንዳየነው ማለት ማሳው ላይም አርሶ አደር ከራሳቸው አንደበትም ሲያወሩ ከፊት ሲጠቀሙ ከነበሩት በቆሎ ዝርያ በምን ያክል እንደሚሻሉሉ ሲያወሩ ነበረ። እኛ ግን ሳይንቲፊካሊ ሲናየው በተለያዩ ፔፐሮች ያው ቢኤች 546 እና 549 ሲያወዳደሩ ቢኤች 546 ወደ 65 ኩንታል ሲገኝ ይሄ ቢኤች 549 አሁን ያስተዋወቅ ነው ቴክኖሎጂ ደግሞ ወደ ቢኤች ቢኤች 549 ወደ 84 ኩንታል አካባቢ ያው ወደ 20 ምናምን ኩንታል ብልጫ ያለው ሲሆን፣ ስለዚህ እኛ ምንድን ነው ቴክኖሎጂ ስናስተዋውቅ ያው መጀመሪያ ያልተላመዱ ቴክኖሎጂዎች መሆን አለባቸው። ያ እውነትም እዚህ ጋር ይሄ ያልተዋወቀ ቴክኖሎጂ ነበረ። ይሄን ያስተዋወቅ ነው። ይሄ ምንድነው ደግሞ ምርትና ምርታማነትን ለመጨመር ዝርያው አንዱና የመጀመሪያ እንትን ነው። ወደ 40% የሚሸፍነው ያው ዝርያ ነው። ከዛ በኋላ እንዳለ ከሱ ጋር ከምን የምንጠቀማቸው ፉል ፓኬጆችን በዛው ልክ አርሶ አደር መሄድ አለበት። ያው ምርቱና ምርታማነትን ለመጨመር ማለት ለምሳሌ ስፔሲንግ ለምሳሌ ከቦሄ ከቦሂ እስከ ቦሂ ምን አይል ሲፋት አለው የሚለው ነገር 75 ሴንቲሜትር እንዲሁ ከሰቢል እስከ ሰቢል 30 ሴንቲሜትር በመጠቀም አርሶ አደር ግብአቱንም በዛ ልክ ለምሳሌ መዳበሪያ ምን አይል በሄክታር እንደሚጠቀሙ ወደ 200 ኩንታል አካባቢ የተጠቀሙ አርሶ አደሮችም ስላሉ ዩሪያንም በዛ ልክ ስፕሊት አርገው ሶስት ጊዜ በመጠቀም የተሻለ ምርት ዛሬ ያው ለዚህ ቀን እንድናበቃ አድርጎናል። የቢኤች 549 በቆሎ ዝርያ በዝናብ እጥረት ወቅትም እንኳ የተሻለ ምርት መስጠት የሚያስችልና በሰብል በሽታዎች በቀላሉ የማይጎዳ ዝርያ መሆኑ ለአርሶ አደሩ ትልቅ ጠቀሜታን አበርክቶለታል። ሁለቱ ዘር ሊሙና እነሱ አስተያየቸው በምን ማይገናኙ ይሄኛው ይሉ በለጠ በአያያዙ በምን እሱ በለጠ። አሁን የሊሙ ዘር በቆሎ መስመር ውስጥ ቁጥር 14 ነው። ይሄኛው አስራ ስምንት መስመር ቁጥር ያለው በጣም ልዩነት አላቸው። እንግዲህ እንደዚህ ከሆነ እኛ ሊሙ ለመዝራት አለም አይኖርም። ይሄ በቆሎ ብቻ ለመዝራት ነው። አለማችን ውሃ ይቋቋማል። እስከ ሁለት ሄክታር ዘራሉ። በቆሎ ውጤቱ ስናቅ ሰው ሁሉ ወደዚህ በቆሎ ነው ትኩረቱ። አያዙ በጣም ደስ ይላል። ሁለት ሚዛለ አንድ ሚዛለ ደሞ ውሃ ይቋቋማል። አንድ ውሃ የማቋቋም ባህሪ ያለው አሁን ይሄ መሃል ላይ ውሃ የሚቀመጥ ቦታ ነው። ግን በቆሎ ከየት ቦታ አልተለየ። ሌላ ሊሙ ሶስቴ ነው የሰጠ ነው። ይሄኛ ሁለቴ ነው የሰጠሁት። የቀበሌ ግብርና በነገረኝ አይነት ማለት ሁለቴ ሰጥቼው ከሶስቴ ከተጠሉም በምንም አይተለንስም። በቆሎ በጣም ምርጥ በቆሎ ነው። አሁን ሶስተኛ ግባት አሁን ይሄ ሁለተኛ ግባት ነው ተሰጠው ሶስተኛ አልሰጠ ነው ሶስተኛ የሰጠሁት በቆሎ አሁን ይሄኛው ነው። ትንሽ ቦታ የሰጠሁት ለሙከራ ብዬ ትንሽ የሰጠሁት ሶስተኛ ሶስተኛ አልሰጠሁትም፣ ግን ባልሰጠውም ሙሉ ነው። በጣም ምርጥ በቆሎ ነው። ለምርት መጨመር ምርጥ ዘር ብቻውን ከሌሎች ግብዓቶች ተነጥሎ ከ15 እስከ 45 ፐርሰንት የሚደርስ ምርት የመጨመር አቅም አለው። ታገጠምነት አልፋ አሁን የሚጋ ክላስተር እያመረጥ ያለበት ደረጃ ነው። እንደዚህ ቀበሌ ቀበሌ አሁን 1750 ሄክታር በክላስተር ነው ያለው። ሰባት ክላስተር አለ። ከፍተኛ ክላስተር መጥናስ 428 ሄክታር የያዘ አንድ ክላስተር አለ። አሁን በዚህኛው ክላስተር 178 ሄክታር የያዘ ነው። እያንዳንዱ ሰብል ያው በክላስተር ነው የሚለመው። ምርታማነቱን ፐር ሄክታር እንደ እኛ በአማካኝ የወሰነው ሰማኒያ ሁለት በአርሶ አደር ደረጃ። ስለዛ ቴክኖሎጂ አጠቃቀም ከእርሻ ጀምሮ እስከ አርቨስቲንግ ያለው በሰዓቱ ማሰውን አርሞ ኮትኩቶ ሰብስቦ ወደ ጎተራ እስከሚያገባ ድረስ ቴክኖሎጂ አጠቃቀሙ አርሶ አደሩ በጣም የተሻለ እንደሆነና ሙሉ ለሙሉ ቴክኖሎጂ ሙሉ ፓኬጅ ተጠቃሚ አርሶ አደር ነው እንደ ቀበሌያችን አሁን ያለንበት ደረጃ። ስለዛ ምርታማነትም የተሻለ ነው አሁን ባለንበት በይሉ የበቀሎ ማስፋፊያ ስራ ላይ ደግሞ አርሶ አደሩ አሁን ሙሉ ለሙሉ የተሻለ ነው ብሎ የወሰደው ከብቅለት ጋር ሁለተኛ ደግሞ አያያዙ በጣም የተሻለ እንደሆነና ብስባሽ የሌለው እንደሆነና ምርታማነቱ ደግሞ ካሉ ዝርያዎች አሁን ብዙ ጊዜ አርሶ አደሩ ተጠቃሚነቱ ሊሙላይ ብቻ ነበር ከአንድ ዝርያ ወጥቶ አሁን የተለያዩ ዝርያዎች እንዲጠቀሙ ሰፊ የሆነ ስራ የተሰራበት ደረጃ አለ አሁን በምርምር የሚለሙ ዝርያዎች የአየር ንብረት ለውጥን ለመቋቋም ትልቅ አስተዋጽኦ ያበረክታሉ። በተለይም ድርቅን ለመቋቋምና ከተለያዩ የሰብል በሽታዎች የመከላከል ብቃታቸው እጅጉን ከፍ ያለ ነው። ይህም የተረጋጋ ምርት እንዲያገኝ ያግዘዋል። እንግዲህ አርሶ አደሮች ያው ቅድም አርሶ አደሮች ሲመሰክሩት እንደነበረው ከዛ ፊት በእጃቸው የነበሩ የሰብል የእንስሳት እርባታ ሌሎቹም በተፈጥሮ ዘርፍም ከዛ ፊት አርሶ አደር ሲጠቀሙባቸው ከነበሩት አርሶ አደሩ እራሱን እያወዳደረ ነው የሚያነሳው በፊት እንደዚህ ስራ ነበረ። አሁን ደግሞ አሁን ከመጣልኝ አዲስ ነገር በምርትም ያወዳድላል። አርሶ አደሩ ቅድም እንዳላችሁት እንዳያችሁት የአርሶ አደሩ ኢቭን ለምሳሌ በቆሎ እንትን ስናደርግ መስመር እየቆጠረ ቅድም በተለይ አንድ አርሶ አደር ሲናገሩ እንደነበረው መስመር እየቆጠሩ አሁን አሁን ከመጣው በቆሎ ሆነ ከዚህ ቤት ከነበረው ይህን ያህል መስመር ይበልጣል እያሉ ጭምር ነበር። ስለዚህ ስንዴም ላይ በተመሳሳይ መልኩ ነው። አርሶ አደሩ የሚለካው በምርት ነው። ካገኙ ምርት አንጻር፣ ከወጪ ቆጣቢነት አንጻር፣ ከዚህ ከዚህ አንጻር ስለሆነ በአጠቃላይ ምርትና ምርታማነታቸው የተሻሻሉ የሆኑትን እኛ ቀድመን በሌላ ቦታ አረጋግጠን አምጥተን እዚህ ጋር ለአርሶ አደር የምንሰጠው ማለት ነው። ስለዚህ ከዚህ አንጻር ውጤታማ ስራ እየሰራ ነው ብዬ ነው ማስበው። መንግስት የቴክኖሎጂንና የተሻሻሉ ዘሬዎችን ተደራሽ ለማድረግ በስፋት እየሰራ ይገኛል። ዋነኛ ትኩረቱ ደግሞ የግብርና ኤክስቴንሽንን አቅም ማጠናከር ነው። የግብርና ኤክስቴንሽን ሰራተኞች አርሶ አደሩ ምርጥ ዘር እንዲጠቀምና ቴክኖሎጂን እንዴት እንደሚጠቀም የማስተማር ወሳኝ ደርሻ ይኖራቸዋል። ክልላችን በአጠቃላይ የግብርና ሴክተሩን ለማዘመን የቴክኖሎጂ አቅርቦት በማሻሻል የግባት አቅርቦቱን በማፋጠን የአርሶአደራችንና የባለሙያዎችን የአቅም ግንባታ ስራ በመስራት ትላልቅ ስራዎች እየሰራን እንገኛለን። ብዙ ውጤቶችም እየተመዘገቡ ነው፣ እያየን ያለ ነው። ሀያ አስራ ሰባት ዓመተ ምህረትን እንደ አጠቃላይ ከወሰድን በ2017 ዓመተ ምህረት በአራት የምርት ወቅቶች በመስኖ በበልግ፣ በመኸርና በጸደይ በድግግሞሽን ጨምሮ ከ1 ነጥብ 1 ሚሊዮን ሄክታር መሬት በላይ በዘር ተሸፍኖ ከዚህ ውስጥ 142 ሚሊዮን ኩንታል ምርት መሰብሰብ የቻለበት የተሳካ አመት ነበረ ብሎ መውሰድ ይቻላል። 2017 2018 ዓመተ ምህረትም በበልግና በመኸር አሁን እያየ ነው ያለ ነው። የበቆሎና ሌሎች የመኸር ሰብሎችንም በተለያየ መልኩ አቅደን እየሰራን እንገኛለን። በተለይ በበልግ ወቅት ከ437 ሺ ሄክታር መሬት በላይ በሰብል በመሸፈን በ52 ሚሊዮን ኩንታል ምርት ለመሰብሰብ አቅደን እየሰራን እንገኛለን። በተለይ አዘርቶች አካባቢ ልዩ ትኩረት ሰጥተን እየሰራን ነው ያለ ነው። በመህር ወቅትም 4579 ሄክታር መሬት በሰብል በመሸፈን 54.8 ሚሊዮን ኩንታል ምርት ለመሰብሰብ ግብ ጥለን እየተንቀሳቀስን እንገኛለን። በአጠቃላይ ክልላችንን በተለያየ የምርት ወቅቶች የምርት ወቅቶችን በማብዛት የተገኘው እርጥበት እንዳይባክን በማድረግ ምርትና ምርታማነት ለማሳደግ ትላልቅ ስራዎች እየተሰሩ ይገኛሉ። በተለይ የክላስተር የኩታ ገጠም እርሻን በማስፋፋት ለማስፋፋት ለክልላችን ግብርና ምርትና ምርታማነት እድገት የተለየ ትርጉም ስላለው ውጤታማም ስለሚያደርግ የኩታ ገጠም እርሻ በዋና ዋና ሰብሎች በልዩ ትኩረት እየሰራን እንገኛለን። በተለይ የክልላችንን የበልግ ወቅት ሽፋን በምናይበት ጊዜ ትልቁ ሽፋን ይዞ የሚገኘው የበቆሎ ሰብል ነው። በቆሎ በክልላችን 189000 ሄክታር መሬት በሰብል ተሸፍኗል። ከ189000 ከለማው ማሳ ውስጥ 126000 ሄክታሩ በኩታ ገጠም በክላስተር ነው የለማው። አጠቃላይ ከበቆሎ ብቻውን 10.2 ሚሊዮን ኩንታል ምርት እንጠብቃለን። ያለፈውን ዓመት አማካይ ምርታማነት ወስደን ካየን በክልላችን በምርታማነት ደረጃቸው ከፍተኛ የደረሱ አካባቢዎች አሉ፣ መካከለኛ አካባቢዎች አሉ፣ ዝቅተኛ አካባቢዎች አሉ። የክልላችን አማካይ የበቆሎ ምርታማነት አምና ሀምሳ ዘጠኝ ሀምሳ አምስት ኩምታል ፐር ሄክታር ማድረስ የቻልንበት በሞዴል አርሶ አደሮች ደግሞ መቶ ስምንት ኩምታል የሚያገኘንበት አርሶ አደር ማሳ አለ መቶ ሁለት ያገኘንበት አርሶ አደር ማሳ አለ። ግን የክልላችን አቬሬጅ ሀምሳ አምስት ኩምታል ፐር ሄክታር በቆሎ ማድረስ ችለናል። የምግብ ዋስትናን ማረጋገጥ ደግሞ የሁሉም ዜጋ ግዴታው ነው። ዋናው ቁልፍ ያለው ደግሞ በምርምርና በቴክኖሎጂ ላይ ነው። የተሻሻሉ የሰብል ዝርያዎችንና ዘመናዊ ግብርና አሰራሮችን በመጠቀም ከጥገኛ ግብርና ተላቀን ምርትና ምርታማነትን በእጅጉ ማሳደግ እንችላለን። ይህም ደግሞ ለቤተሰብ ለማኅበረሰብና ለሀገር ብልጽግና መሰረት ነው። አንድነት ባለው ጥረት ዘመናዊ ግብርናን በመደገፍ ጠንካራና አስተማማኝ ዋስትናን ለትውልዱ ማረጋገጥ። የተከበራችሁ የሃዲያ ቴሌቪዥን ተከታታዮች፣ ዛሬ የግብርናውን ዘርፍ በዘመናዊ ቴክኖሎጂ መደገፍና ምርጥ ዘርን ማዕከል ማድረግ በሚል ርዕስ በጉራጌ ዞን አባሽጌ ወረዳ በመገኘት በ10 ሄክታር ማሳ ላይ የተዘራውን አዲሱን የቢኤች 549 በቆሎ ዝርያን መነሻ በማድረግ ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። ከቀሪ ከሃዲያ ቴሌቪዥን መሰናዶዎች ጋር ሰናይ ጊዜን እንመኝላችኋለን።